ቶክ ለኔ ብላችሁ አይደለም የምትገቡት። ይሄ ቪዲዮ ግን እናንተ ጋር ከደረሰ ፎሎ፣ ላይክ፣ ሼር፣ ሪፖስት ማድረግ ምንም አይጎዳችሁም። ለኔ ግን ለስራዬ በጣም ይጠቅመኛል። ስለዚህ እናንተን ካልጎዳችሁ እኔን ከጠቀመኝ ደግሞ ምን አለ ፎሎ ብታደረጉ፣ ሼር፣ ሪፖስት፣ ላይክ ብታደርጉልኝ። ሴትሊ ስሰራ እናበረታታለን ትላላችሁ። እስኪ አበረታቱኝ፣ ፎሎ አድርጉልኝ፣ ለሁሉም አድርሱልኝ። ሁላችሁም ደግሞ እየገባችሁ ኮመንት ላይ በርቺ፣ ከጎንሽ ነኝ በሉኝ። የምሬን ነው ምላችሁ፣ የእናንተ ኮመንት እኔም በጣም ነው የሚያበረታታኝ። አሁንም ሰላም ሰላም ሰላም። እንዴት ናችሁ ውድና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩ ቪዲዮን ጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አሰታችሁን በኮሜንት እንድሰጥ እያልኩኝ ለመናገር ዛሬ በጣም በጣም በጣም በጣም ማለት ነው ደስ ብሎኛል ምክንያቱም እንደኔ እናንተ ብትሆናላችሁ ብዬ አስባለሁ። ይሄንን ቀን በጣም ለረጅም ጊዜ ነበረ ስጠብቀው የነበረው። በቃ እንዴት ነው እናንተ። እኔ አሁን አንድ በሜላት እቀና ነበር ብታምን ባታምን ማለት ነው። ሩታና ሜላትን እያነጻጸርኩኝ ማለት ነው። ምክንያቱም ሩታ ከአንድ ዓመት በላይ ቤተሰቦቿን አላገኘችም፣ አላየችም። በፍቅር በቃ እንዴት ልበላችሁ? እኔ እንደዚህ ነው ብዬ ልላችሁ ማልችለውን ነገር ነው እና ዛሬ ያደረገችው ነገር በሙሉ አንድ አመት ሙሉ ስመኘው የነበረ ነገር ነው በቃ መቼ ነው እናትና አባቷ በእናትና በአባቷ የምትመረቀው መቼ ነው እናትና አባቷን አስደስታ የምታሳየን የእውነቴ ነው ምነግራችሁ በጣም ነበረ እንትንምለው ለምን የሁላችንም ጥያቄ ስለሆነ ነው ይሄ ማለት ነው እኛ በስደት ሆነን ቤተሰቦቻችን ወላጆቻችን በጣም እንናፍቃለን ታቃላችሁና የእናትና አባት ምርቃት ማለት በጣም ከብዙ ነገር የሚጠብቃችሁ የሚከላከልላችሁ፣ በክፉ የተዘረጋባችሁን በደግ የሚዘረጋላችሁ የሚከፍትላችሁ ነው። እና እናትና አባትን ማስደሰት የመሰለ ነገር ምንም የለም። በተለይ በሕይወት እስካሉላችሁ በቃ እናት አባትን መተካት አይቻልም በምንም ነገር። ልጅ ሊተኩ ትችላላችሁ። እናት አባት ግን አይተካም። በተለይ የሩት አባት እርጋታቸው እኔ እንዴት እንደወደድኳቸው በቃ እንዴት ነው ቅርቅር ጸጥ ዝም በቃ መናገር ያለባቸው ጋር ቦታ ጋር ብቻ መናገር በቃ እኔ እንጃ እንዴት ብዬ ልንገራችሁ። መታደል ነው ይህን የመሰለ ወላጆች ይህን የመሰሉ ቤተሰቦች እያሉ አንዳንዴ ሴት መሆን በጣም ከባድ ነው። ሴት መውለድም ሆነ ሴት መሆን ከባድ ነው። ለወላጆች ሴት ልጅ መውለድ ማለት በብዙ መሰናክል ውስጥ ማለፍ ነው። ብዙ ሆነዋል፣ ብዙ ተብለዋል በዚች ልጅ በእርግጠኝነት ታውቃላችሁ? ኢትዮጵያዊነት ሲባል ባህላችንም፣ በሃይማኖታችንም፣ በአካባቢ በማህበረሰባችንም ብዙ ተጽዕኖ ይደርስበታል። ወላጅ እና ብዙ ተብለው ብዙ ተሰብሮ ነው እናትየዋ ታውቃላችሁ። ከዚህ በፊት ብዙ ብዙ ነገር ለመናገር ሞክረዋል። ምን ያክል ስብራት እንዳለው ማለት ነው። ምን ያክል የሆነ እንዴት ነው ልጃቸው ከነሱ ትታ ወንድ ተከትል ሄደች፣ ወንድ መርጣ ሄደች፣ ብዙ ይባላል። ይሄን ታውቃላችሁ? ይሄ በማንኛችንም አካባቢ ያለ ነገር ነው። አንዲት ሴት ልጅ ከጋብቻ በፊት ከወለደችና ከጋብቻ በፊት ቤተሰቦች ሸንታ ወንድ ጋር ከሄደች ይሄ ዩቱብ ላይ ብቻ አይደለም የሚቦካው። በጣም ወላጆች ይሰበራሉ፣ በጣም ወላጆች ያፍራሉ። እና ብዙ ብዙ ነገሮችን አሳልፈዋል፣ ብዙ ተብለዋል በሷ በእርግጠኝነት ማለት ነው። እና በጣም ዛሬ እኔ እንዴት እንደምነግራችሁ አላቅም። የልቤን ደስታ እንዴት እንደማሳያችሁ ልነግራችሁ አልችልም። በቃ ጉልበት ስትስም ልብሱ በቃ የተመኘሁት እውነት የተመኘሁት ቃል ከምለው በላይ በቃል ከምገልጸው በላይ የተመኘሁትን ነገር ነው ያደረገችው። በጣም ሩታ ሩታ እንዳለ ኮሜንቱ እንዴት ደስ እንደሚል በቃ ቃል የለኝም። የምር እንግዲህ መብርሃን እግዚአብሔር በሰላም ይፍታሽ፣ የሆድሽን ወደ ጀርባሽ ያዞርልሽ፣ የተባረከ ጤነኛ ልጅ ይስጥሽ። በእውነት እኔ ምን እንደምላላቅ እውነት ሩታ ለአባትና ለእናትሽ ረጅም እድሜ ጤና ይስጥልሽ በድዳቸው ይብሉ የተባረከ ጨዋ ቤተሰብ መምጣትሽ መሰከርሽ ዘላለም ደስታሽን ደስተኛ ሁኝልኝ ሩታዬ እወድሻለሁ ክብር ለሁሉም እናት አባቶቻችን ጥሩ ነው ያስደረግሽው ቤተሰብ ሁሉም ሁሌም አስፈላጊ ነው ጤነኛ ልጅ ይስጥሽ የእኛ ጨዋ ሩታ ፍክት ብለሽ ስላየሽ ደስ ብሎኛል። የኔ ቆንጆ እህት የኔ ቆንጆ አምሮብሻል። እስኪ በዚህ ቪዲዮ 300 ሺ እናስገባት። ሩታዬ ስላየሽ ደስ ብሎኛል። ማን እንደ ቤተሰብ እንኳን ለዚህ ክብር አበቃሽ። ሩታዬ አሁንም በተቻለሽ መጠን እናትና አባትሽን ለማስደሰት ሞክሪ። የነሱ ውለታ አያልቅም። ሩታዬ ቤተሰብ ደግሞ አመስጋኞች ቤተሰቦች ደግሞ አመስጋኞች ናቸው። ሁሌም እግዚአብሔር ይመስገን ሲሉ ደስ ሲሉ ይገኛል አይ እናት እናት አባት ለዘላለም ይኑር ሩታ እንደዚህ አይነት ፕራንክ አታደርጊያቸው እነሱ እኮ በአንቺ ብዙ ነገር መከራ አይተዋል ስስታቸው ነሽ እኮ እመቤቴ ማርያም የወሪሽን በጀርባሽ ታድርግልሽ ከአብርሃም ጋር ተታረቁ እግዚአብሔር ሰላሙን በህይወታችሁ ያብዛላችሁ ሩታዬ በእውነት በጣም ደስ ደስ ያለኝ ከስጦታው በላይ ጉልበት ስትስሚ በጣም የምር ትልቅ ነገር ነው እና እግዚአብሔር ቤተሰቦችሽን ያኑርልሽ፣ በሰላም ወለች ደግሞ ለመሳም ያብቃሽ። ሩታዬ እንደዚህ ደስተኛ ሆነች ስላየሽ በጣም ደስ ብሎኛል። ተባረኪ። የወድሽን ድንግል ማርያም በጀርባሽ ታዞርልሽ። የኔ አስተዋይ የኔ አንደበተ መልካም፣ ኡፍ ምን እንደምልሽ አላውቅም። እኔ ስስት የኔ ስስት የኔ መልካም ተባረኪ። ገና ከፍት ከፍት ያለሽ አይዞሽ ወላሂ አንደኛ ነኝ ሩታዬ። በጣም ደስ ብሎኛል። ለዘላለም ደስተኛ ሁኝልኝ። እንዶ ኮሚንት እንደዚህ ወርቅ የመሰሉ ፋሚሊዎች እያሉሽ የምርት ታድለሽ እንደዚህ ክብብብ አድርጊያቸው መሸሸጊያሽ ናቸው ፋሚሊዎች። አባቶች ደግሞ ትህትን ናቸው። ውይ ያስደንቃል። በጣም የምር እንዴት እንደወደድኳቸው አባቷን። እኔ እናንተም እንደኔ ናቸው። በስማም ጌታዬ፣ እርጋታቸው በቃ መናገር ያለባቸው ቦታ እንዴት እንደት እንደውም እናቷ ይናገራሉ ማለት ይቻላል። አባቷ በመድሃን ያለም ቃል ይለኛል። በተለይ ፕራንክ ስታደርጋቸው እራሱ አይታቸዋል። ትንሽ እናትዮዋ ተናገሩ እንጂ አባቷ ቅርቅር ዝም ነው ያሉት። በቃ የምር ራኔ እምባዬ ሁላ ነው የመጣው። የትናንትና የዛሬ ቪዲዮ እናንተም እንደኔ የተሰማችሁ ነገር ይኖራል ብዬ አስባለሁ። የሁላችንም ስሜት ስለሆነ ክፉን መጥፎ የሚመኝ ሰውን ቢሆን ራሱ የእናትና አባትን ደስታ ያየ ሚጠላ የለምና እግዚአብሔር ይመስገን፣ በጣም ደስ ብሎኛል። ሩታዬ አንቺ ብቻ ተደሰችልን፣ ሌላው ትርፍ ነው አትጠገብዬ የኔዎድ ስስቂ ማየት ደስ ብሎኛል። ግን በአንቺ ምክንያት ሌላ ሰው የተጋደሉ ነው ሌሎች እየተጋደሉ ነው። እነማ የኔ ጀግና ሴት እግዚአብሔር የሆድሽን በጀርባሽ ያድርግልሽ። እግዚአብሔር ይቅረብሽ። ሩታ ጎልበት ስትስም በጣም ነው ደስ የሚለው። የእናትና የአባት ምርቃት በጣም ደስ ይላል። ምንም ብናጠፋ ከራቸው ብናፈነግጥም እናትና አባት ማንም የሚመስል የለም። በእውነት አዎ፣ በጣም ሌላ ሰው ቢሆን እኮ ተከፍቶ ይሄኔ እኮ ዞር በይ ብሏት ነበረ። ሰብስቦ አያስገባትም ነበረ። እናትና አባት ግን እንደው ምንም ብታደርጉ ምንም ምንም፣ ሁሉን ነገር ስትውት ነው የሚያደርጉት መጽሐፍ ቅዱስ ሲነገር ደግሞ ጀግና ነሽ አንቺ በእውነት ተስፋሽ ጌታ ሳድዶሽ በለጥሽ ትወጫለሽ ደግሞ በምድር አባትና እናትሽ ስታከብሪ ጌታ ደግሞ ያከብርሻል። አንቺ የሆነ ከአምራክሽ የወጣ ጌታ ያስከብርሽ ኔ ቆንጆ ደስ ብሎኛል። ቤተሰቦችሽን ደስታ ስለሰጠሻቸው አስቀናሽኝ። እኔም ቤተሰቦች እንደዚህ የማደርስ የማስ ደስትበት ቀን ፈጣሪ ያቅርብልኝ። ሩታዬ የኛ ጀግና ማሚ ትውለድና ሩታዬን ግረፉልን። አዎ አዎ፣ እዴ ይሄማ ግድ እኮ ነው። አሁን ነፍሰ ጡር ናት። እንደውም አስታወስሽኝ፣ ይወድ ማለት ነው። አሁን ነፍሰ ጡር ናት። ሩታ ትውለድ የዛን ጊዜ ግን መገረፍ አለባት ማሚ። እውነቴን ነው መነግርሽ። አስተላልፉልኝ፣ አዎ ለማሚ እና ትገረፋለች ሩታ። እንደው ኮሜንት ኮ በዚ እንኳን ጽፈሻ መገረፍ አለባት። ክርስትናን ካወጣ በኋላ እንዲህ እንዲያርግሻ ገረፉልን። መልዕክት አስተላልፍ ያለው ለማንኛውም በጣም ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉም ነገር። እኔ ስለሚሰሩት ቪዲዮም ስለምንም ስለምንም ተጨንቂ አላቅም፣ ግን እንደ ሰው እናትና አባቷን እንደ ሴት በቃ መቼ የሆነ የምታይበት ብዬ የሚያንገበግበኝ ጊዜ ነበረ ያንንም ስላየሁ ደስ ብሎኛል። ስለምንም ነገር አይመለከተኝም። በጣም ነው መወዳችሁ። ፍቅራችሁን ያብዛላችሁ። እናትና አባቶቻችን እድሜ ከጤና ጋር ይስጥልን። በህይወት ያሉትን በእድሜ በጤና ይጠብቅልን። እኛም እንደነሱ ሀገራችን ገብተን ቤተሰቦቻችን የምናስደስትበትን ጊዜ ያቅርብልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። እወዳችኋለሁ። መልካም ጊዜ። ቻውቻው